ሰላሙ አለይኩም ወረህመቱላህ ወበረካቱ፣ እንዴት ናችሁ ግሬስ ፋምሊ፣ ፋጤ ዩቱብ ማለት ነው። እንዴት ናቸው እ ጠፍቻለሁ ኤረምኖናችሁ ነ እንደዚህ አይነት ፋምሊም አለ እንዴ? ረበናታችሁ አንድ ወር ሙሉ ሲጠፋ አትፈልጉም እንዴ? እንዴ በቃ በጣም ናፍቆ ፈኩ። ደግሞ አማርኛ ጠፍቶኛል። በቃ አንድ ወር ሙሉ ቪዲዮ አልሰራም አልለቀኩም። ወላሂ ዩቱቤ ራሱ በጣም ናፈቀኝ። ስለዛ ዛሬ መጠው መጥቻለሁ በቃ እናንተ ሰብስክራይብ አርጉኝ፣ አበራታቶኝ በቃ የግሬስ ፋሚሊ ፍቅር የፍቅሮች በቃ ደሞ ሩታና አብረሽ ፍቅርና በፍቅር በቃ ወይኔ እናንተ እንደዛ ነው ፍቅር፣ እንደዛ ነው ከሰራችሁ። ዩቲዩብ ስራ እንደናንተ ነው በቃ እንደፈለጋችሁ። እንደ አሜሪካ ሲዱ እንጂ ምን ነው ዱባይ ብቻ። እና በቃ ትኬት ልቆርጥ ነው ደሞ በቃ። እኔ ሰርቻለሁ አንድ ወር ሌላ ቦታ አንድ አለ ፖፖ ላይፍ ላይ የሰራው ነው አለው። ስለዛ ነው ጠፋው። ዶቼ ማሮቼ ፍቅሮቼ አለች፣ አቢባ ማለት ነው። ስለዛ ሩታይ የኔ ቆንጆ እንዲ እንደዛማ የዱባይ ወንዶች እንደተማምለ አተማለለ ተረጋጊ። እንደዛ ቆንጆ ነሽ እንደዛ ሽምብርቅቃ አለች። በቃ በጣም ታምራለች በቃ ወይኔ! ወይኔ! ይሄ ሁሉ የሩታ ቆንጅና የሩታ አለባበስ ስታምር! ሩታዬ የኔ ውድ የኔ ቅመም፣ አንቺ ማለት እኮ በቃ ቅመም። አንቺ የሄድክ ቦታ ላይ ቅመም አለው። ደግሞ በቃ ወይኔ! ማች በማች ደሞ ያንቺ ነው አንዱ የሌላ ሰው ነው። ፀጉርሽ በጣም ረጅም ሆነኝ ነንጃ ብቻ በቃ ያምራል። ለማንኛውም ሩታዬ የኔ ቆንጆ፣ የኔ ቅመም እኔ ወደ ዱባይ ሊመጣ ነው። በቃ ሁለት ፎቶና ሁለት ቪዲዮ በቃኛል። ምክንያቱ ለትኬቴ ፎቶ ይለቀቃል፣ ቪዲዮ ይለቀቃል። ፎቶ ደግሞ እንደ መስታወሻ ማለት ነው። በቃ ሩታ ጋር ተገናኘው ማለት ነው። ምክንያቱም እናንተ ፌመስ ስለሆናችው ፌመስ ጋር ቪዲዮ መስራት ቀላል አይደለም። እና የነውዶች ለማንኛውም ጠፍቻለሁ አውቃለሁ። ታፕታፕ አርጉ፣ ላይክ ላይክ፣ ሼር ሼር፣ ኮሜንት አበራታቱኝ እና የኔ ምርጦች የኔ ፍቅሮች፣ እኔ በጥቃ በጣም ናፈኩኝ። እናንቴ ወይ የእናንቴ ፍቅርማ ያቃጥላል። ስለዛ የእኔ ውዶች የእኔ ምርጦች፣ በእውነት ፍቅርና ወይ ከየት ነው መጣሽ? አንቺ ፍቅር ደግሞ ምን ነው ዋ። አሁን እኮ የሩታዬና አብርሽ ማለት ነው። ወይኔ ስታምሩ እናንቴ፣ ወይ ፍቅር፣ ወይ እናንተ ፍቅር። ፍቅር ማለት ሞ ፍቅር አይደለም፣ የእናንተ ፍቅር ማለት ነው። ሩታዬ እንዳንቺ አይነት አትጠገብም አንቺ ስለዛ እናንቴ ሰብስክራይብ አርጎ የረ ሰብስክራይብ አርጎ በቃ፣ እኔስ ለሸቀለበት ዶላሩን እኔስ፣ እስቲ እንደናንቴን ተዝናንቼ ኩሽና መዳይሚ ላይ ወጥቼ ሰራ ያለው ብዬ ፈልገ ነው። ለማንኛውም ውዶቼ፣ ፍማሮቼ፣ ፍቅሮቼ ቪዲዮን ሼር አርጉንና አጋብዙን። እኔ ሊመጣ ነው ወደ ዱባይ። ከተመቻችሁ እናንተ ግቡና ዘይሩን እኔ ባሬኑ አለው። ለማንኛውም በዚህ ማለኮ እንደ ዱባይ ሳይሆን ነው።